በስማ ወወልዱ መንፈስ ቅዱስ አዱ አምላክ አሜን። ተወድላችሁ በጌታችን በአምላካችን በመሬታችን በኢየሱስ ክርስቶስ በሰማያዊ ስፍራ መንፈሳዊ በሆነው በረከት የተባረካችሁ በብዙ ጸጋ ምረቱ፣ በደግነት በፍቅሩ፣ በሕይወት የቆመን የቆማችሁ ብሩካን እግዚአብሔር ልጆች እግዚአብሔር አብ አንድ ልጁን በመስጠት ይወደዳችሁ። ጌታችን ኢየሱስ ክርስቶስ ራሱን በመስጠት ይወደዳችሁ። ርስታችን እንደምንወርስ ማተም የሰጠን መንፈስ ቅዱስ ያተመን ያተማችሁ። ደህና ቆያችሁ። ሁሉን የሚችል አምላክ ጌታችን ኢየሱስ ክርስቶስ ከአብ ከመንፈስ ቅዱስ ጋር በአንድነት በሶስትነቱ የተወደደ የተመሰገነ ይሁን። ባለፈው ሁለት እናቶች አሉ። አንድ ቤተሰብ አንድ ቤተሰብን መያዝ አለበት በሚል መራግብር ማሳሰብ ሰጥቼ ነበረ። አንድ ቤተሰብ አንድ እናት ችሎልናል። እግዚአብሔር ይስጥልን። ደግሞ አንድ እናት እንደዚሁ አሉ። በዓመት አምሳ ሺ ብር መስጠት አንድ ላይ መስጠት ይቻላል፣ ግማሽ መስጠት ይቻላል። ግን ያን ማድረግ የሚቻል ከሆነ ልጆቻቸውን ምሳቃ መቋጠር እንዲችሉ ያግዛል። ይህን ቅዱሳ የሰራ እንቀጥላለን አንድ ሺ ቤተሰቦች እስክንሞላ ድረስ ከሁን ሶስት መቶ አንድ ሰዎች ናቸው ይህንን መርሃ ግብር የሚሳተፉት በአጋፔ ቤተሰቦች ይህንን መሳተፍ የምትፈልጉ በጁጠኛ ስራ እንዳ 138 ስልክ ላይ ያሳውቁኝ። ቅድስት አገር ኢየሩሳሌም ለ13 ቀን የምንቆይበት ገና መራ ግብር አዘጋጅተናል። ቀራሚ በኢየሩሳሌም ጉዞ ጋር አብረን እንሄዳለን። በጣም ወርቅ የሆነ ጉዞ ነው። የተባረከው የተቀደሰውን ቦታ ከትምህርት ከመዝሙር ጋር ማየት የበለጠ ትርጉም አለውና አስቡበት። እሱንም እናንተን ቤተሰቦቻችንን መላክ የምትፈልጉ እንዲሁ በዚሁ ስልክ ደውሉልኝ። እግዚአብሔር እናንተ ዘራቸውን ይባርክ። ዛሬ አይኗ ተከፈተ በሚደርስ ነው የምንማረው። የምንማረበት የትምህርት ሀሳብ መጽሐፍ ቅዱስ ዘፍጥረት መጽሐፍ ምዕራፍ 21 ላይ ከተጻፈው ታሪክ ነው። እግዚአብሔር ሳራ እንዳሰባት በተናገረበት ምዕራፉ ቀደም ብላ ሳራ በቤታቸው ያስገባቻትን አጋርን የሚመለከት ጉዳይ ነው የምናየው። ቁጥር 10 ላይ 21 10 ላይ አብርሃምንም ይህችን ባሪያ ከነ ልጁ አሳድ የዚች ባሪያ ልጅ ከልጄ ከይስሐቅ ጋር አይወርስም፣ አለችው። ሳራ ነች ይህን ያለችው። ይህን ነገር በአብርሃም ዘንድ ስለ ልጁ እጅግ ችግር ሆነበት። እግዚአብሔር አብርሃምን አለው፣ ስለ ባሪያ ስለ ብላቴናው አትዘን፣ ሳራ የምትናገርን ቃል ስማ፣ በይስሐቅ ዘር ይጠራልሃል። የባሪያይቱን ልጅ ደግሞ ሕዝብ አደርገዋለሁ ዘር ነውና አብርሃም ማልዶ ተነሳ እንጀራንም ወሰደ የውሃ ቆማዳው ነው ለአጋር በትከሻዋ አሸከማት ብላቴናውንም ሰጥቶ አስወጣት እርሷም ሄደች በቤርሳቤህ ምድረበዳ ተቅበዘበዘች ውሃም ካቆማዳ አለቀ ብላቴናውንም በአንድ ቁጥቋጦው በታች ጣለችው እርሷም ሄደች ብላቴናው ሲሞት አላይ ብላ ቀስት ወርውሮ የሚደርስበትን ያክል ርቃ በአንጻሩ ተቀመጠች ፊትለፊትም ተቀመጠች ቃሏን ሰንታ አሰምታ አለቀሰች እግዚአብሔር የብላቴናውን ድምፅ ሰማ። የእግዚአብሔርም መልአክ ከሰማይ አጋር እንዴት ሲጠራት አጋር ሆይ፣ ምን ሆነሽ አላት። እግዚአብሔር የብላቴናውን ድምፅ ባለበት ስፍራ ሰምቷልና አትፍሪ፣ ተነሽ፣ ብላቴናውን ውን አንሺ፣ በእጅሽንም በእርሷ ያዢው ትልቅ ሕዝብ አደርገዋለሁና። እግዚአብሔር ዓይኗን ከፈተላት የውሃ ጉድጓድም አየች። ሄዳም አቁማዳውን በውሃ ሞላች፣ ብላቴናውን አጠጣች። ያው እንደሰማችሁት ነው። ይህ ወርቃማ ታሪክ አጋር ለእግዚአብሔር ፍቃድ የምኖር ምሳሌ ናት። አጋር እማትወርሰዋን ወራሽ ወላሽ ያልሆነችዋን ያላመነችቱን አለም የምታሳይነች። አጋር ክርስቶስን ያላመነችውን አለም፣ ክርስቶስን ያላመነች አለም እንጀራ ሊረባት ትበላለች፣ ጠማት ትጠጣለች። በምድረ በዳ ብታለቅስ እግዚአብሔርን በሆን ያብስላታል። ግን የዘላለም ወራሽ ግን አደለችም። የአብርሃም ወራሽ አደለችም። ተሰዳት ሄዳለች። እኛ ግን የጨዋይቱ ሳራ ልጆች ነን። ይሳቅ ወራሹ ይሳቅ የወለደነን በእምነት ይሳቅ አባ ልጆች ነን። ክርስቶስን በማመናችን የዘላለም ወራሾች ነን። ግን የዚህ ትምህርት ዋና ሀሳብ አይኗን እንዴት አድርጎ እግዚአብሔር እንደከፈተላት ነው። እግዚአብሔር የከፈተላት በረከቷን እንድትመለከት ነው። እግዚአብሔር የተናገረውን ቃል አይረሳም። ታማኝ አምላክ ነው። ሰማይ ላይ ያለው አጋር ስትወጣ ከቤት አብርሃም ይችለውን ያደረገላት ሚችለው በቁፋዳ ውሃ ሞላላት። ስንቅ ሰጣት፣ ሂጂ አላት። ለሰው ልጅ ግን ይሄ አይበቃው ብሎ ለመኖር አብርሃም ይሄን ሲያደርግ እግዚአብሔር ስለ አጋር እንደተናገረው ስላወቀ አጋር አጋዥ እንዳላት አምኖ ነው ጨክኖ አይደለም። ትልቅ ሕዝብ አደርገዋለሁ ብሎታል። ስለዚህ እግዚአብሔር ከእሱ ጋር ከስማኤልም ጋር እንደሚሄድ ገብቶታል። የእሱ አቁፋዳ የእሱ ስንቅ የትም እንደማደርስ ገብቶታል። እንጂ እንደ አብርሃም ሀብት ቢሆን ኖሮ ብዙ ንብረት ነው በሸጣት ነበር። ይወላችሁ አንዳንዴ ቤተሰቦቻችን የሚሰጡን የሚያወርሱን ውርስ አለ። እናት የምታስተምረው፣ አባት የሚያስተምረው ስራ አለ። ስታገቢ ባልሽ የሚሰጥሽ ነገር አለ። ወይም ስትመሰጥ ነገር አለ። ግን መኖሪያ እሱ አይደለም። እሱ የሆነ ቦታ ላይ ያልቃል። መኖሪያ የሰማይ አምላክ እግዚአብሔር ነው። አጋር የያዘችው አቁፋዳ መኖሪያው አልነበረም። የያዘችው ስንቅ ለእሷና ደረጃ ይበቃ አልነበረም። እውነት ነው የምነግራችሁ፣ ዛሬ የምሰሩበት ካምፓኒ የሚሰጣችሁ ደግሞ ዜ እናንተ መኖሪያ አይደለም። የምትነግዷት ንግድ የምትሰጣችሁ ትርፍ መኖሪያችሁ አይደለች። የምንሰራው የትኛውም ስራ የሚያመጣልን ወረት ወይም ደግሞ ትርፍ መኖሪያችን አይደለም። ተሰደን የምንኖር አገራችን ምንኖር መኖር መኖር ነው፣ ግን ያ መኖር ውጤቱ ዛ የስደቱም የመልፋቱም የመድከሙም የመሸከሙም የመቁጠሩም ገንዘቡን የመቁጠሩም እህሉን የመስፈሩም ውጤት አይደለም። የአጋር ታሪክ የሚያስተምረን ይህን ነው። ተነሳች ሄደች አለቀ ነው የሚለው አቁፋዳው አለቅ ወይም ውሃው አለቅባት እና እግዚአብሔር የሰጣት የእሱን ምንጭ እንትቀላበት ነው ያንን አቁፋዳ የአብርሃም ውሃ እንደሚያልቅ ያውቃል እግዚአብሔር ሁሌ የሰው ያልቃል፣ የሰው ያልቃል፣ ፍቅሩ ያልቃል፣ ስጦታው ያልቃል፣ ደግነቱ ያልቃል። ሰው አቅሙ በጣም ትንሽ ነው። ሰው አቅም አልባ ነው። እግዚአብሔር አቅም ሲሆን ብቻ ነው ሰው አቅም የሚኖረው። እና የአብርሃም አቅም ለአጋር ሰጣት ነገር መንገድ ላይ አለቀ። እንኳን አለቀ እግዚአብሔር እንድታያደረጋት የእሱ ማለቅ ነው እላችሁ እንደዛ 38 ዓመት ሙሉ አልጋ ላይ እንደተኛ ሰው ከሰው እጅ የምትጠብቁ እንዳትሆኑ እንዳልሆን ከዚህ ሁለት ቀን በፊት ትምህርት ተምረናል፣ አስቀምጠናል። ሰው የሰው የሚያልቅ ነው። የደግ ሰው እንኳን ስጦታ መንገድ ላይ ያልቃል። ደጋችን ሰዎች፣ ለእኛ ደግ የምንላቸው ሰዎች እንኳን መንገድ ላይ የሚያልቅ ስጦታ ነው ያለን። ይህንን ግን የሚመለከት አይን በጣም ጥቂት ነው። ከሰው የምንጠብቅ ስለሆነ ብዙ ሰው ትቀይመናል። ያልጠበቅነውን ነገር ያደረጉ ሰዎች እንደጠበቅነው ያሉልልን ሰዎች አስቀይመውና የሚገርማቸው የሚገርማችሁ፣ እኔ በጣም የምወደው አገልጋይ ነበር። ሰርጌ ላይ ጠርቼው የሰርጌ ዋና አጋፋሪ መሆን የሚገባው አገልጋይ ነበር። በጣም ነው የምወደው። እና መናፈሻ ቦታ ፎቶ የምነሳበት ቦታ ፎቶ ተነስቶ ሄደ። አላየሁትም። በጣም መጠብቀው ሰው ነው ተቀየምኩት፣ ተቀየምኩት እና ቆይቶ ቆይቶ ቦሌ መድኃኒዓለም ለማገኘት እ በጣም እ ተቀይሜሃለሁ አልኩት። መቀየም አልነበረብኝም። ለምን አለኝ። ፎቶ ተነስቶ እንዲሰቀልለት ሄዷል። አብረኸኝ መዋል የሚገባ ጓደኛዬ፣ ወንድሜ እንዴት? እንደ ማንኛውም ሰው ትሆናለ? በዚህ ልክ ግዴለሽ ነ ማለት ነው ለእኔ ብዬ ተሰማኝ። እሱ ነገረኝ፣ ሰው እኮ በጣም ትነዋል። ከሰው እኮ ብዙ አይጠበቅም ማለ ሰው እኮ የሚወደደው እንደዚህም ነው፣ ተችሎ ነው። በቃ ችለኝ ደደኝ። ልክ ነው፣ እንደዛ አድርግ ያለው ስለማልወደግን አይደለም ስላልቻልኩ ነው አለኝ። ብቻ እግዚአብሔር አስተማረኝ። ከዛ በኋላ መድኃኔዓለም ቤተክርስቲያን ቆሜ ነው ይህን የተማርኩት። ብዙ ስለጠበቅኩ ነው ያን ወንድሜ የተቀየምኩት። ለምንድን ነው ብዙ የምጠብቀው? ሰው እኮ የሚሰጠን ነገር መንገድ ላይ ያልቃል። ያልቃል መንገድ ላያችሁ። ብዙ ሚስቶች ከባሎቻችሁ ጋር የምትጋጩት እንዲህ መቼ ያደርግልኛል እያላችሁ ስለምጠብቁ ነው። የባሎቻችሁ አቁፋዳ መንገድ ላይ ሊያልቅ ይችላል። ግን ደግሞ እግዚአብሔርን እያመናችሁ ስትኖሩ ደግሞ ምንጭ ይመለጫል። እንደገና የሚሞላ ነገር አለ ከሰው ግን በመጠበቅ የምንጋጭ ከሆነ ግን ድርቅ በረሃ ውስጥ ነው መንቀር። ትዳር ይፈታል። ከሚስት እየጠበክ ሚስት የምትፈልግ እንደምትፈልገው ሳትወልድ ስትቀር ይ እግዚአብሔርን ተማምነ ነገ መልካም ቀን ይመጣል፣ ምንጭ ይመነጭልኛል፣ የህይወቴ በረከት፣ የህይወቴ የፍቅር በረከት ይመነጫል፣ ሚስቴም እኔም የምንስማማበት የበረከት ህይወት ከእግዚአብሔር ጋር ይመጣል እያልክ በእምነት ካልተመለከት ሚስትን ትፈታታል። ሁሌ ነው ከሰዎች የምንጠብቃቸው ነገሮች ብቻችን ሊያስቀረን ይችላሉ። አብርሃም የሰጣት አለቀ እና ተጎሳቆለች። ይገርማችኋል፣ ተስፋም ቆረጠች። ልጇ የሚሞትን መሰላት። አብርሃም ትልቅ ህዝብ አደረጓል ብሎኛል ብሏት አለ እኮ አጋር ግን፣ ችግሯን አመነች፣ የገጠማትን አመነች። ያው ሰው አይደለም። አንዳንዴ ከእግዚአብሔር ቃል ይልቅ የገጠመንን ልናምን እንችላለን። ምንጋፈጠው ይሄ ነው ወይ ግን በጣም ጠንካራ ነገር የምንማረው በዚህ ጉዳይ ከሳራ ነው። እግዚአብሔር ተስፋ አድርጎ ቸው ከወጣ በኋላ የወጣ የወጡበት ሀገር ውርና ከናን ሙሉ ቤት ነበር ሙሉ ኑሮ ነው። ወደ በረሃን ያመጣቸው እና ከመጣቸው በኋላ እግዚአብሔር አብርሃምና ሳራ በረሃው ድርቅ ነበረው ይላል። ከፍተኛ ድርቅ ምድር ላይ ወድቆ ነበር እነሱ ሲደርሱ። ተስፋ ከእግዚአብሔር ሰምተው የመጡበት መሬት ድርቅ ነበር። እግዚአብሔርን አልሰደበችም ሳራ እንደ ኢዮብ ሚስት ሰድበው ሞት አላለች። ጎንበስ ብላ የድርቁን ጊዜ አሳለፈች። አጋር ድርቅ ገጠማት፣ ስትወጣ ውሃዋ አለቀ። ተቀበዘበዘች። ልጇን ጥላ ማልቀስ ጀመረች ይላል። ስታለቀስ ምናርጌኑ ንበድየኑ ብላም ሊሆን ይችላል። ግን የእግዚአብሔር መልአክ አጠገቧ ቆሞ አገኘችው። ተስፋ ነገራት እንደገና ምክንያቱም ሩቅ መንገድ የምትጓዙት በተስፋ ነው። ወደ ግብፅ ነው የምትሄደው። ግብፃዊ ነው ነች። ግብፃዊ ልጅ ባሏ ነው። አብርሃም ስለተዋት ከዚህ በኋላ ባሏም ግብፃዊ ነው። ሌላ ግብፃዊ ታገባለች። የግብፅ ትውልድ እናት ነች። ሩቅ መንገድ ነው የምትሄደው። ልብሽ አብረች የትልቅ የተልቀ ልጅ ልጅ አላት። ከዚ አይኖቿ ሲከፈቱ አጠገቧ ለካ ምንጭ አለ። የምታለቅ ሰው ምንጭ ስራ አጠገብ ተቀምጣ ነው። ብታምኑም ባታምኑም እኛ የምናለቅ ሰው ምንጭ አጠገብ እኮ ተቀምጠን ለየትኛውም ችግራችን መልሳል አይኖቻችን ግን አልተከፈቱም። እግዚአብሔር አይኔን ክፈት ብሎ መጸለይ ይገባል። እግዚአብሔር ልጆች፣ አይኔን ክፈት ኳልልኝ አይኖቼን ማየት እንድችል እርዳኝ። አጠገቤ የከፈትከውን የቀደድከውን ምንጭ እንዳይርዳኝ ቤቴን የማሰፋበትን መጥረቢያ ከውሃው እንዳወጣ እርዳኝ እንዳይርዳኝ ብሎ መጸለይ ያስፈልጋል። ችግሩ ችግሩ አይደለም፣ ምድረበዳው አይደለም፣ እዋጥሞ አይደለም። ችግሩ የአጋር ልብ ነው፣ የአጋር ዓይን ነው። ትራኮማ ይዟታል። ምንድነው የሚባለው አዲሱ በሽታ? የዓይን በሽታ አለ። እንደሱ ሆናለች። ዓይኗን መፈወስ ያለባት ሴት የውስጥ ዓይኗ አይኗ መልአኩ ሲከፍትላት እግዚአብሔር ሲከፍትላት ዝግ ስትል ውሃ አጠገቧል። ለካ አብርሃም የሰጣት አቁፋ ውሃ መቅጃ ነበር፣ የመሳቃ ነበር። መሳው ከእግዚአብሔር ዘንድ ተዘጋጅቶ ነበር። ትኩስ ትኩስ ምንጭ መነጭ የሚያኖር አምላክ ሰማይ ላይ አለ። እኛ የምናለቅስበት ጉዳይ ችግር ችግር ሆኖ አይደለም። የእኛ ችግር ልባችን፣ አይናችን ነው። የሚመነጭ ምንጭ እግራችን ስራለን የሚስተካከል ችግር እግራችን ስር አለ። የሚቃና መንገድ እግራችን ስር አለ። የሚመለስ ጥያቄ እግራችን ስር አለ። ያው አምላካችን አጠገባችን አለ። ችግሩ ላይ ተቀምጠን የምናለቅስ ሰዎች አይኔን ክፈትልኝ ምላኩ ጸሉ ችግሩን እግዚአብሔር አጣው አልጠፋውም። እናንተ የምታስቡበት ችግር ይገባዋል። ግን ትልቁ ችግር ግን የአይኖቻችን የውስጣችን አይኗን ከፈተላት የሚለው ቃል ቀላል እንዳይመስላቸው። እግዚአብሔር የሁላችንንም አይን ይክፈት። መድኃን ያለን የሁላችንን አይን ይክፈት። መፍትሄ የምናይበት ምንጭ የምናይበት ምንጭ አጠገብ የበቀሉ አልቃሾች እንዳንሆነ እግዚአብሔር ልጆች በውሃ አጠገብ የተቀመጡ ጥመኞች እንዳንሆነ እግዚአብሔር እጅ ላይ ተቀምጠው የሚያልቅሱ አልቃሾች እንዳንሆን አይኖቻችን እግዚአብሔር ክፈትልን። የሰማኑን በልባችን ጻፍ። መንፈስ ቅዱስ ይባርካችሁ። የእግዚአብሔር ቃል ለህይወት ለመንገድ መብራት፣ ለእግር መብራት፣ ለህይወት ለመንገድ ብርሃን ነውና ብርሃን ይሆንላችሁ። ሁሌ የምንኖርበት እና የምታነጽበት ያድርገን። እግዚአብሔር ይባርካችሁ። ቀሲስ አሸናፊ ገር ማርያም ነኝ። ትናንትና የተለጠፈውን የተቀመጠውን አዲሱን የኮሌሽን መዝሙር የድሮ መዝሙሮች የሠራነውን ገብታችሁ አዳምጡት። እግዚአብሔር እናንተን ቤታችሁን ይባርካችሁ። አሸናፊ ገረባርያም ነኝ። ሰላም